ይህ እስራኤል በተፈጥሮ ከተነሳባት ሰደድ እሳት ለአፍታ ጋብ ስትል በሁቲ ታጣቂዎች እንድትነድ ለተሰነዘረባት የሚሳይል ጥቃት የተሰጠ ምላሽ ነው። በየመን ሁዲዲያ ግዛት የሰነዘረችው የአየር ላይ ጥቃት እስራኤል ከሀማስ ጋር የገባችውን ውል በማቋረጧ እነዚያ በሐማስ ታግተው ከቤተሰቦቻቸው ጋር ይገናኙ የነበሩ ሰዎች ዳግም ከቤተሰቦቻቸው ጋር ተቆራርጠዋል። በጋዛ የነበረው አስከፊ ሰቆቃም ቀጥሏል። በዚያ በመካከለኛው ምስራቅ በጋዛ ምድር አልበርድ ያለው ሰዓት የመካከለኛው ምስራቅን እያፋጀ ቀጠናውን እያነደደ ይገኛል አሁንም እስራኤል ከሊባኖስ እስራኤል ከየመን ሁቲ ከእስራኤል በመልሱ እስራኤልም ከሁቲ እየተፋጠጡ ይገኛሉ እስራኤል ከሐማስ ጋር ባደረገችው የተኩስ አቁም ስምምነት በርካቶች ቤተሰቦቻቸውን በደስታ ተቀላቅለው ነበር ይሁንና ይህንን ውል ወደ ጎን ያሉት የእስራኤል ባለስልጣናት በጋዛ ዳግም ጦርነትን አስጀምረው ጋዛን ሙሉ በሙሉ ለመቆጣጠር የመጨረሻው የካቢኔ ውሳኔንም አስቀምጠው፣ ይህ የመካከለኛው ምስራቅ ብጥብጥ በሁቲ እየተቀጣጠለ እስከ ቴሌአቪቭ ቤንጎሪዮን አየር ማረፊያ ይነዳል። ሁቲ እስራኤል በጋዛ ለምታደርሰው ጥቃት ምላሽን በቀይ ባህር እሰጣለሁ ካለ ሰነባብቷል፣ አብቷል። የአሜሪካን ጨምሮ ግዙፍ የነጋዴ ሀገራት መርከቦችንም ለዚህ ዓላማው ሲል ያግታል። እስራኤልና የሁቲ ግጭት መዘዝ በከባባድ ምላሾች የታገዘ ነው። ከሰሞኑ የየመን ታጣቂ ቡድን በቴሌአቪቭ ቤንጎሪዮን አየር ማረፊያ ማረፊያ ላይ የሚሳኤል ጥቃትን ፈጽሟል። አማጼ ቡድኑ የእስራኤል ጦር በጋዛ ላይ የሚያደርገውን ጦርነት እስኪያቆም በሀገሪቱ ላይ ወታደራዊ ዘመቻዬን እቀጥላለሁ ሲል በወታደራዊ ቃል አቀባዩ ያህያ ሳሬ በኩል ሁሌም በቴሌቪዥን ሲቀርቡ የሚደጋግሙት ቃላቸው ረዳን ላ ተስዒድ ልእስራኤልይ ቢቀራሪ ተውሲዕ ልዓመልያት ልዑድዋንያት ላ ገዛ ትዕልኑ ልጉዋት ልሙሰላሐት ልየመንያ በእስራኤል በቀይ ባሕርና በኤደን ባሕረ ሰላጤ ላይ የሚንቀሳቀሱ ከእስራኤል ጋር ግንኙነት ያላቸውን መርከቦች ኢላማ በማድረግም ጥቃት እንደሚፈጽም ይዝታል። ይህንንም ያደርገዋል። ሐውቴ በእስራኤል በትላንትናው ዕለት ከባድ የአየር ጥቃትን በየመን ያደረሰች ሲሆን 50 ያክል የአየር ጥቃትን በሁዲያ ግዛት ላይ ማድረሷን የተገለጸው በዚሁ ግዛት በምስራቅ በኩል ያለ ግዙፍ የሲሚንቶ ፋብሪካ ላይም ጉዳት ማድረሷን ከሁቲ ጋር ግንኙነት ያላቸው ሚዲያዎች ዘግበውታል። በጥቃቱ ሁለት ሰዎች ሕይወታቸው አልፏል። አርባ ሁለቱም ስለ መቁሰላቸውም ነው የተነገረው። ከየመኑ ሁቲ የሚሳይል ጥቃት በኋላ የተደረገው ይህ ለጥቃቱ የተሰጠ ምላሽ የመካከለኛው ምስራቅን አሁንም በወላፈኑ እንዲለበለብ እያደረገው ነው። እስራኤል ምሽቱን በጋዛ በሊባኖስ፣ በሶሪያ የአየር ጥቃትን ፈጽማለች። ይህ ደግሞ የመካከለኛው ምስራቅ በማይበርድ እሳት ውስጥ እንዲቀጥል አድርጎታል።